ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት ሁለት 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። የብልጽግናው አገዛዝ ሃይማኖት ጠል መሆኑን በይፋ እያሳየ ነው ሲል እናት ፓርቲ ገልጿል። የፓርቲውን ሙሉ መግለጫ ይዘናል። በወሎ ቀጠና በተደረገ ተጋድሎ የወረዳ አስተዳዳሪና ፖሊስ ኃላፊ በፋኖ ተገድለዋል። በጎጃምና ሸዋም የተደረጉ ተጋድሎች አሉ። ዝርዝሩን ይዘናል። መቀሌና አዲግራትን ጨምሮ በትግራይ ከተሞች ከፍተኛ ስጋት ማንዣበቡ ተገልጿል። መቀሌ በወታደሩ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 የብልጽግናው አገዛዝ ሃይማኖት ጠል መሆኑን በይፋ እያሳየ ነው ሲል እናት ፓርቲ ገለጸ። በራያ አላማጣ ወረዳ ጥሙጋ ቀበሌ ጥሙጋ ኪዳነ ምህረት ቤተ ክርስቲያን ስር የሚገኙ አረጋዊ አብነት መምህርና ተማሪዎቻቸው በጭካኔ መረሸናቸውን ናቸውን አስመልክቶ እናት ፓርቲ መግለጫ አውጥተዋል። የ73 ዓመቱ የኔታ ገብረ መድህን በአካባቢው የታወቁና የተከበሩ የድጓ ሊቅ፣ በአገር ደረጃ በርካታ ደቀ መዛሙርትንም ያፈሩ ነበሩ ያለው ፓርቲው የካቲት 27 ሐሙስ ለአርባ አጥቢያ ወንበር ዘርግተው ማስተማር እንደ ከተጀመሩ 10 ሰዓት ከ40 ደቂቃ ላይ ያልታሰበ ሩምታ ተኩስ እንደተጀመረ የአይን እማኞች ነግረውኛል ብሏል ፓርቲው። ሁኔታው በቅርበት እየተከታተሉት እማኙ እንደሚሉት ሩምታው እንደቆመ ፈራ ተባያልን ለማረጋገጥ ወደ አብነት ትምህርት ቤቱ ስንደርስ ዘጠኙ መሬት ላይ ወድቀዋል። በዚህም መምህሩና ሶስቱ ተማሪዎቻቸው ወዲያው ሲሞቱ አምስቱ ደግሞ ክፉኛ ቆስለዋል፣ ሲሉ ያስረዳሉ። ከቆሰሉት ተማሪዎች መካከል አንዱ ከጊዜ በኋላ ህይወቱ አልፏል ያሉት እማኞች የመንግስት የጸጥታ ኃይል የደንብ ልብስ የለበሱ ያሏቸው ሰዎች መጥተው ስንት ሰው ሰው እንደሞተ አረጋግጣችሁ ንገሩን። መረጃውን ግን ለማንም ብትናገሩ እንገላችኋለን እያሉ እንደዛቱ ለመገንዘብ ችለናልም ሲሉ አስረድተዋል። በዚህም ግድያ ሆን ተብሎና ታቅዶ ለመደረጉ ፍንጭ ይሰጣል ያሉም ሲሆን መምህሩ ማየት የተሳናቸው መሆናቸውም ተረጋግጧል። በዛሬው ዕለትም በአጥቢያው ስር የሚገኘው ሁለተኛው የአብነት ትምህርት ቤት አራት ቤቶች ቃጠሎ ተከስቷል ሲል ገልጿል። ፓርቲው እንዲያለውን የጭካኔ ተግባር በጽኑ እንደሚያወግዝ እና የብልጽግና መንግስት በጸጥታ የሚሆን በተዘዋዋሪ ማንነትና ሃይማኖት ተኮር የዘር ጭፍጨፋዎች እንዲፈጸሙ ያደርጋል ያደርጋል ወይም እንዳላየ ያልፋል በሚል በተደጋጋሚ ሲገልጽ እንደቆየ አንስተዋል። በወሎ ቀጠና በተደረገ ተጋድሎ የወረዳ አስተዳዳሪና ፖሊስ ኃላፊ በፋኖ ተገደሉ። በዋርካው ምሬ ወዳጆ የሚመራው የአማራ ፋኖ በወሎ ቤተ አማራ የምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር አራተኛ ሻለቃና የልጅያሱ ኮር ራስ አሊ ክፍለ ጦር አንደኛ ሻለቃ የወረባቦ ወረዳን ዋና አስተዳዳሪና ሌሎች የወረዳ አመራሮችን ከናጃቢዎቹ በመደምሰስ ታላቅ ድል ተጎናጽፈዋል። በተደረገው የህለውና ተጋድሎ የስርአቱ አገልጋይ ካድሬ የወረባቦ ወረዳ ልዩ ቦታው ጠቢሳ በተባለ አካባቢ ማህበረሰቡን በመሰብሰብ ግብር እንዲገብሩ ሲያስገድድ የነበረው የደቡብ ወሎ ዞን ወረባቦ ወረዳ ዋና አስተዳዳሪ ፈንታው ከበደን ጨምሮ ሌሎች የብልጽግና አመራሮችና የአገዛዙ ተላላኪዎች በፋኖቹ በተተኮሰ መብረቃዊ ጥቃት ተገድለዋል። በዚህ ውጤታማ የደፈጣ ጥቃት ዋና አስተዳዳሪውንና የወረዳው የፖሊስ ጽሕፈት ቤት ኃላፊን ጨምሮ በርካታ ወዳደር ሚሊሻና ባንዳ አድማ ብተናዎች ሲደመሰሱ በርካታ የነፍስ ወከፍ ክላሽ ከነ ተኳሹ መማረክ ተችሏል። በተያያዘም ይህ የስርዓቱ ካድሬ እናቶች ለህክምና የሚጓጓዙበትን አምቡላንስን ለፖለቲካ ስራ ይዞ ሲንቀሳቀስ እንደነበር ለማወቅ ተችሏል። በሌላ በኩል የአማራ ፋኖ በጎጃም ራስ ቢት ወደድ መንገሻ አቲከም ክፍለ ጦር በድል የተንበሸበሸው የነበልባሉ ገረመው ወንዳወቅ ብርጌድ ተጋድሎ ስድስተኛ ቀኑን ይዟል። መጋቢት 1 2017 ዓም በገነት አቦ በተካሄደው አውደ ውጊያ አንድ ሚሊሻና አምስት የመከላከያ አባላት ተገድለዋል። ከማክሰኝት እስከ ገነት አቦ በአምስት ቀናት በተካሄደው ውጊያ ወገናቸውን ለመስዋዕትነት ሲያቀርቡና ሀብት ንብረት ሲያውድሙ የነበሩ ስምንት የ ሚሊሻ አባላት ተገድለዋል፣ ሁለቱ ቆስለዋል። ከሃ በላይ የአገዛዙ ሰራዊት አባላትም ተገድለዋል። ፋኖን ፊት ለፊት መዋጋት ያልቻለው የአብይ አህመድ ሰራዊት አቅራቢያው በሚገኙ ንጹሀን ሀብትና ንብረት ሂሳቡን ለማወራረድ ሞክረዋል። በዛሬው ውለትም በገነት አቦ ከተማ አንድ ሞተር ሳይክል ሲያቃጥል፣ ናፍጣ ነጋዴዎችን ዘርፈዋል። በተመሳሳይ በጎጃም ቀጠና የደባይ ህዝብ ከፋኖ ጋር በማበር ለግዳጅ ሲተም ታይተዋል። ሰማይ ምድሩን ያጥለቀለቀው የደባይ ህዝብ በቀጣይ የሚኖሩ ግዳጆች ከፋኖ ጎን እንደሚቆምም አሳይተዋል።

በሌላ በኩል የአማራ ፋኖ በጎጃም አንደኛ ክፍለ ጦር የኮሮኔል ታደሰ ሙሉነ ብርጌድ ሁለት ቦታዎች ላይ በሰራ ኦፕሬሽን ህዝብን ከዘረፋ ታድጓል። የመጀመሪያው ሜጫ ወረዳ ብራቃት አካባቢ አጣሪ የሚባል ተራራ ላይ ሰፍሮ የሚገኘውን የአገዛዙ ጦር ወደ ባርኳ ማርያም የሚባል ቀጠና የጤና መድን እና የቀይ መስቀል በሚል ከህዝብ ገንዘብ ሊሰበስቡ በነበሩ የአገዛዙ ጦር አባላት ላይ የደፈጣ ጥቃት ፈጽሟል። በዚህም አራቱ የአገዛዙ ወታደሮች ሲገደሉ ስድስቱ ቆስለዋል። በተመሳሳይ በኮሮኔል ባህሩ የሚመራው ስድስተኛ ክፍለ ጦር ከገር ጨጭ በመነሳት ዘመነ ብርሃን ወደ ተባለ ቦታ ሲንቀሳቀስ በዚሁ ብርጌድ ተመቶ ተመልሷል። በሌላ በኩል በሸዋ አንኮበር አልዩ አምባ በተካሄደ ውጊያ ከፍተኛ ቁጥር ያለው ያገዛዙ ኃይል ሙትና ቆስለኛ ሆነዋል። ያገዛዙ ጦር ከበባ ውስጥ ገብቶ በፋኖ ከባድ ምት የደረሰበት ሲሆን የብልጽግና ጦር ተጨማሪ ኃይል ከደብረ ብርሃን ቢያመጣም ሊታደገው አልቻለም። ይህ በእንዲህ እንዳለ በሆሮ ጉድሩ ወለጋ ዞን አቤ ደንጎሮ ወረዳ ጉለንቴ ቀበሌ ኢዶ ኩሳ የተቀመጡ መከላከያዎች ወደ ዋጩና ቀንቴ እየወረዱ የአማራ ተወላጆችን ከብት በረት እየከፈቱ በሰፈር ያገኙትን ሰውም እየደበደቡ ወደ ካም እየወሰዱ መሆኑን ምንጮች ገልጸዋል። መቀሌና አዲግራትን ጨምሮ በትግራይ ከተሞች ከፍተኛ ስጋት ማንዣበቡ ተገለጸ። ዛሬ ማክሰኞው ረፋድ ላይ በምስራቃዊ ዞን የጊዜያዊ አስተዳደሩን የተቃወሙ የሰራዊት አመራሮች ከመሩት እንቅስቃሴ ጋር በተያያዘ የአዲግራት ከንቲባ ጽሕፈት ቤት ከጊዜያዊ አስተዳደሩ ቁጥጥር ውጪ መሆኑ ታውቋል። ይህንን ተከትሎ በሰላማዊ ሰዎችና በታጣቂዎች መካከል የተፈጠረ ግጭት ወይም የደረሰ ጉዳት እንዳለ አልተገለጸም። በመቀሌ ሁሉም አቅጣጫዎች ደግሞ ዙ 23 ና ድሽቃ የጫኑ ተሽከርካሪዎች ከበባ ይፈጸሙ ሲሆን አዳዲስ ኬላዎች መቋቋማቸውም ተገልጿል። የክልሉ ጸጥታ ጽህፈት ቤትም ሁለት የአርሚ መሪዎችን ከኃላፊነታቸው ያነሳ መሆኑ ተሰምተዋል። ትናንት ሰኞ የዞኑ ሰላምና ጸጥታ ጽህፈት ቤት ኃላፊ ለአራት ሰዓታት በዶክተር ደብረ ጽዮን በሚደግፉ የጸጥታ ኃይሎች ታስረው ነበር። እንዲሁም የአዲግራቱን ከንቲባ ጽህፈት ቤት በቁጥጥር ስር መዋሉን ህዋት በፌስቡክ ገጹ አረጋግጧል። የአዲግራት ከተማ ከንቲባ ሆኖ በምክር ቤት የተሾመው ረዳይ ገብረ እግዚአብሔር በምስለኔ ግለሰብ ቤተሰቦች በተሾሙ ሰዎች ምክንያት ጽህፈት ቤቱን ተረክበው አገልግሎት እንዳይሰጥ አድርጎ ቆይተዋል በማለት ጽህፈት ቤቱን መልሰው መቆጣጠራቸውን ገልጸዋል። እንዲሁም ወታደራዊ አዛዦቹ በትግራይ ያለውን የጌታቸው ረዳን መዋቅር በማፍረስ ለህዋት እያስረከቡ ነው። ቢቢሲ ከክልሉ ማዕከላዊና ምስራቃዊ ዞኖች እንዲሁም ከመቀለ ከተማ አስተዳደር በአሁኑ ወቅት ያለውን ሁኔታ በማስመልከት ያነጋገራቸው ግለሰቦች መሪዎቹ ወደ ጦርነት እየጎተቱን እንዳያስገቧቸው እንደሚሰጉ ይገልጻሉ። በአዲግራት፣ በመቀለ እና በሌሎች አካባቢዎች የሚገኙ ነዋሪዎች የፍጆ የሚዞታ እቃዎች ዋጋ መጨመር በገፍ መሸመትና የመረበሽ ሁኔታ እንደሚታይባቸው ይናገራሉ። ይህ ስጋት ከክልሉ የሚወጡ ሰዎች ቁጥር እንዲጨምር ማድረጉንም አመልክተዋል። አብርሃም የተባለ የአዲግራት ከተማ ኗሪ አርሚ፣ 15 ሚሊሻና ተፈናቃዮች የሚገኙባቸው አካላት የከንቲባውን ጽህፈት ቤት ተቆጣጥረዋል ብለዋል። በከተማዋ ሙሉ በሙሉ ወታደራዊ እንቅስቃሴ እንዳለ በመግለጽም የአስቸኳይ ጊዜ አዋጅ እየታወጀ ነው የሚመስለው፣ ከትናንት ጀምሮ ከፍተኛ ወታደራዊ እንቅስቃሴ አለ ብለዋል። ይህ ሁኔታ ሰላማዊ ዜጎች ላይ መረበሽ ጠረ በመግለጽ በሁለቱም አካላት እየተወሰዱ ያሉ እርምጃዎች የፕሪቶሪያ ስምምነት በውል የሚያፈርሱ መሆናቸውን እንደሚያምን ይናገራል። ይህንን ተከትሎ የፌዴራል መንግስት የፈለገውን አይነት እርምጃ ሊወስድ ይችላል። በትግራይ ድሮኖች ሲያንዣብቡ ሰንብተዋል። ይህ ከኤርትራ ጋር ያለው ነገር ያመጣው ሲመስለን ቆይተዋል። ሆኖም አሁን ባለው ወቅታዊ ሁኔታ የትግራይ የጸጥታ ሁኔታን መንግስት እየተከታተለ እንደነበር ነው የሚሰማኝ ሲል ተናግረዋል። የክልሉ ዋና ከተማ መቀሌ ነዋሪዎች ደግሞ የከተማዋ እንቅስቃሴ የተለመደው አይነት ቢሆንም የስሜት መረበሽ እንዳለ ይገልጻሉ። ስሟ እንዳይጠቀስ የጠየቀች አንድ የከተማ ነዋሪ አንድም ደስ የሚል ነገር የለም፣ ገበያው ዋጋ ጨምሯል፣ ሰውን ፊቱ ላይ ጭንቅ ብቻ ነው የሚነበበው። የሁኔታ ዳግም መውጫና መግቢያ ወደሌለው ከበባ እንዳያስገባን ነው የምሰጋው ብላለች። አዱሽ የተባለው ወጣት ደግሞ ፍርሃትና ጭንቀት በአካባቢው የሚያየው ሁኔታ የሚገለጹበት መንገድ እንደሆነ በመግለጽ ጦርነት አይቀርም የሚል ስጋት አለው። ኡጋንዳ ወደ ደቡብ ሱዳን ወታደሮቿን መላኳን አስታወቀች። የአገሪቱ ጦር ዋና አዛዥ የምሆዚ ካይነሩ ጋባ ወደ ጁባ የተላኩት ልዩ ኃይሎች ፕሬዚዳንት ሳልቫኪር ማያርዲትን ይጠብቃሉ ብለዋል። የፕሬዚዳንት ኪርና የምክትላቸው ሬክማቻር ውጥረት ተባብሶ ዳግም የእርስ በርስ ጦርነት ሊከሰት ይችላል የሚለው ስጋት አይሏል። የኡጋንዳው ፕሬዚዳንት ዩዌሪ ሙሴቬኒ ልጅ ጄኔራል ካይነሩ ጋባ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ መላውን የደቡብ ሱዳን ግዛት እንደራሳችን ቆጥረን እንጠብቃለን ብለዋል። የደቡብ ሱዳን መንግስ መንግስት ግን እስካሁን ጀኔራሉ ስለሰነዘሩት ሀሳብ ማብራሪያ አልሰጠም ብሏል ቢቢሲ። በዘገባው የደቡብ ሱዳን ጦር ምክትል አዛዥ እና ምክትላቸው ባለፈው ሳምንት በጸጥታ ኃይሎች በቁጥጥር ስር መዋላቸው ይታወሳል። በቁጥጥር ስር የዋሉት ባለስልጣናት ማቻር በፈረንጆቹ 2013 ከኪር ጋር ሲዋጉ ለማቻር ድጋፍ ሰጥተዋል። የማቻር አጋሮች በቁጥጥር ስር መዋል የሰላም ስምምነቱ መጣሱን ያመላክታል የሚሉ ተቃዋሚ ፓርቲዎች በፍጥነት ተፈተው ውጥረቱ ካረገበ ዳግም ጦርነት ሊቀሰቀስ እንደሚችል እየተናገሩ ነው። አንደኛው ሚኒስትር ተቃውሞ ሲበዛ ከእስር መለቀቃቸው ተገልጸዋል። ይሁን እንጂ በላይኛው ናይል ግዛት የመንግስት የጸጥታ ኃይሎች ዋይት አርሚ ከሚሰኙ ታጣቂዎች ጋር የተኩስ ልውውጥ ማድረጋቸውን ከጁባ የሚወጡ ዘገባዎች አመላክተዋል። የኪርና ማቻር የስልጣን ሽኩቻ አዲሷን ሀገር ወደ እርስ በርስ ጦርነት በመክተት ከ400 ሺህ በላይ ሰዎች ህይወትን መቅጠፉ የሚታወስ ነው። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር አብራችሁን ስለነበረ